ሁላችሁ ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ርዕስ መጥቻለሁ። አቶ ጌታቸው ረዳ ስልጣን ተሰጣቸው፣ የምስራቅ አፍሪካ የምስራቅ አፍሪካ ምንድን ነው አማካሪ ሚኒስተር ነው ምናምን የሚለው አሁን ጌታቸው ረዳ በጣም የፖለቲካ እውቀት ያለው ሰው ነው፣ ጠቃሚ ሰው ነው፣ የሚጠቅም ሰው ነው በራሱ በችሎታው ማለት ነው። በትምህርቱ በችሎታው በጣም የሚጠቅም ሰው ነው። ግን ስለዚህ እንኳን ስልጣን ተሰጠው ነው የሚባለው እንጂ ለምን ስልጣን ተሰጠው አይባልም። ምክንያቱም የተማረ ሰው ነው። እንዳልኳቸው እንግዲህ የፖለቲካ ኤክስፒሪየንስ ልምድ ብዙ አመት ያለው ሰው ነው። ጥሩ ተናጋሪ ነው። ዲፕሎማት ነው። ስለዚህ ስልጣን መሰጠቱ ጥሩ ነው፣ ለአገር ይጠቅማል ነው። አሁን ለአገር አገር አገር አገር አገር አቀፍ እይታ ካለን ለአገር ይጠቅማል ነው። ግን የግል የፖለቲካ አቋም ለምሳሌ የትግራይ ሄዳችሁ ስታዩ ጌታቸው የሚጠሉት የደብረ ጽዮን ደጋፊዎች አሉ እንደገና ደግሞ የጌታቸው ደጋፊም አሉ። ለሁለት ተከፍሎ ማለት ነው። ስለዚህ የግል የፖለቲካ አቋምህ የራስህ ነው ግን እንደ አገር ስታየው ጌታቸው የተሰጠው ስልጣን በጣም ለአገር ይጠቅማል የሚል እምነት አለ። እስከዛም ሲቀጥል እንግዲህ አብይ አህመድ እንደምናውቀው ፖለቲካ እየሰራ አይደለም። አብይ አህመድ ሌላ ዓለም እየሰራ ነው ያለው። ስለዚህ ጌታቸው ረዳ የአብይ አህመድ የቅርብ ስልጣን የቅርብ ጓደኛ ልበል፣ ምንድን ነው የሚባለው? የቅርብ ሳይድ ሆኖ ስልጣን መሰጠቱ ምናልባት ይሄ ኖርማል ፖለቲካውን ሊያሻሽለው ይችላል የሚል ግምት አለኝ። ኖርማል ፖለቲካ አይደለም፣ ምክንያቱም የአብይ አህመድ መንግስት እንግዲህ ሌላ ይሄ የአዲስ አለም ነው እየሰራ ያለው ለአዲሱ ዓለም እ ለኢትዮጵያ የኢትዮጵያን ፖለቲካ እየሰራ አይደለም፣ በእኔ እምነት። ስለዚህ ጌታቸው ስልጣን ተሰጥቶት ከአብይ ጎን ሆኖ ሆኖ መስራቱ ይሄ ወደፊት ወደ ምንድን ነው ወደ መጀመሪያው የነበረው ፖለቲካ ኢትዮጵያ፣ ጤናማ የሆነ ፖለቲካ፣ ሰብዓዊ የሆነ ፖለቲካ ወደዛ ሊመልሰን ይችላል ብዬ ተስፋ አደርጋለሁ። ሌላ በትግራይ ወገን ያላችሁ ደግሞ የፖለቲካ አቋም አቋም በፖለቲካ አቋማችሁ ከጌታቸው ጋር ተለያያችሁ ማለት ጌታቸውን መጥላት ማለት አይደለም። ጌታቸውን ወደህ አቋም መቃወም ትችላለህ፣ መጥላት የለብህም፣ መሳደብ ማለት የለብህም። ለምሳሌ አሁን እኔ የፖለቲካ ሰው አይደለም፣ የፖለቲካ ደጋፊም አይደለሁም ግን አገራዊ የሆነ ነገር ሲኖር ወጥቼ እናገራለሁ። የፖለቲካ የአብይ ፖለቲካ ደጋፊም አይደለሁም። ይሄ ማለት ግን አብይን እጠለዋለሁ ማለት ግን አይደለም። አብይ የሚሰራውን ስራ በፍጹም አልደግፍም፣ ምክንያቱም በእኔ እምነት እንደ አንድ መንፈሳዊ ሰው የዚህን ዓለም ፖለቲካ እየሰራ ነው ብዬ ስለማላ ነው ተቃውሞ ከዛ የተነሳ ነው ማለት ነው። ስለዚህ እንደዛ ነው ማስቀመጥ ያለባችሁ። ለምን ጌታቸው ስልጣን ያዘ? ለምን ቅናትም አለበት እንደገና፣ ምቀኝነትም እንደገና ደግሞ ጥላቻ። ይሄ ሁሉ አያስፈልግም። ስድብ ምናምን ምን ያስፈልጋል? ለምን ሰው ወፈረ፣ ከሳ፣ ቀጠነ፣ እንዲህ ገረጣ? ይሄ እኮ እንደዚህ መብት የሰው መንካት የለባችሁም። በምትቃወሙት ነገር መቃወም ትችላላችሁ። ይሄ የሰብአዊ ነገር ነክቶ መቃወም ምንም ለውጥ እንትን አያመጣም ውጤታማ አይሆንም። ፖይንት ያለው ነገር መናገር ነው ያለባችሁ ለማለት ፈልጌ ነው። ሌላው ዛሬ ወዳየሁት የኮሪደር ስለ ኮሪደር ልማት እንግዲህ ብዙ ጊዜ ብለናል። የኮሪደር ልማት እየተሸባሸበ ያለው ለሌላ ዓለም ለሚመጣው ዓለም ይሄ አዲሱ የዓለም ስርዓት ነው ብለን ብዙ ጊዜ ተናግረናል። የካሜራም ተተክሏል። እነዚህ እነዚህ የመሳሰሉ ነገሮች ተተዋል። አስፋልት መሰራቱ ከተማ እንደዛ ማብረቅረቁ ማብለጭ ለጩ ጥሩ ሆኖ ሳለ፣ ግን ዓላማው ፐርፐዙ ደስ አይልም ብለን ብዙ ጊዜ ተነግረናል። እና እዛ የወጡ ፎቶ የሚነሱ ሰዎች አሉ። አሁን የእኛ ጊዜ ነው የሚል አይነት አነሳስ ፎቶ አነሳስ ስናይ ነበረ። ምንም ችግር የለውም የእናንተም ጊዜ የሆነ የሁሉ ጊዜ የሆነ የሁሉም የኢትዮጵያዊ ጊዜ ነው። ደስ ሲላችሁ ደስ ይለናል። ችግር የለውም። እና በቃ ቅጥ የሌለው ፎቶ አነሳሳየን ኦኬያል። እንደገና በቃ ለአይን እይታ የተሰራውን የተሰራውን ደፏፏቴ ነገር እዛ ውስጥ ገብታችሁ ሁሉ ስትንባራጨቁ ይሄ ለምን ይሄ ሁሉ ገንዘብ ምክንያቱም የኢትዮጵያ ሕዝብ ገንዘብ ስለሆነ ይሄ ሁሉ ገንዘብ ፈሶበት ለምንድን ነው ሻወር እንደ ሻወር የሚያደርጉበት? ብለን ታዝበን ዝም አለን። ትራጩበት አላችሁ። ኦኬ። ሲፈልጋችሁ ደግሞ አህያ ምናምን አይነት ትለቁበት አላችሁ። የመናፈሻ ሳሩን አህያ እንዲግጥ ታደርጋላችሁ ምናምንና ይሄ ሁሉ አይ ስርዓት ቢኖረው ጥሩ ነው ብለን አልፈነዋል። አሁን ደግሞ የግብረ ሰዶም አለባበስ ለብሶ አንዱ አስፋልት ላይ ሲዘንጥ እንደ ፋሽን ሾው ሲያሳይ ነበረ የሚል ነገር አይተናል፣ በቪዲዮ የተደገፈ ስላየን ነው። እና አሁን ይሄ ሄዳችሁ ሄዳችሁ እዚህ ደረጃ ደርሳችኋል ወይ? ማለቴ እንግዲህ እንዳልኩት ነው ፎቶ እየተገለባበጣችሁ ስትነሱም ስትራገጡም ምንም ማንም ያላችሁ ነገር የለም። የኢትዮጵያ ሕዝብ በጣም ትግስተኛ ነው። አሁን ግን ሄዳችሁ ሄዳችሁ እንደዚህ አይነት ልቅ የሆነ ነገር ስታሳዩስ፣ የኢትዮጵያ ሕዝብስ የኢትዮጵያ መንግስትስ፣ ምንድን ነው እርምጃ ሊወስድ የሚገባው? ቅጣጣ ብዬ ነው የኮሪደር ልማቱ ነገር ቅጥ እያጣ መጣ። የፎቶ አነሳሱ ቁጣጣ፣ የውሃ መራጫቱም ቁጣጣ ሁሉ ነገር ደስ ዩ ሁሉም ነገር ስርዓት ሲኖረው ነው ጥሩ። ማንም ሰው በስርዓት ሲተዳደር ጥሩ ነው። ይህ ኮሪደር ልማት ለአንድ ጎሳ ብቻ የተሰራ ሳይሆን የኢትዮጵያ ሕዝብ ገንዘብ ነው፣ የኢትዮጵያውያን ነው። ስለዚህ ሁሉም ሰው እኩል ተጠቃሚ እንዲሆንበት እንጂ የተወሰነ ጎሳ ሄዶ እንደፈለግኩ ልሆን፣ ተጨቆኛለሁ ከዚህ በፊት ስለተጨቆንኩ ዛሬ እንደፈለግኩ ልገለባበጥበት፣ ሌላው ኢትዮጵያዊ ግን አይመለከተውም ማለት አይችልም። ገባችሁ። ኢትዮጵያ ሀገራችን እስከሆነች ድረስ ግን እንዳልኳችሁ እንግዲህ የኢትዮጵያ ሕዝብ ታጋሽ ስለሆነ ኢትስ ኦኬ ብሎ ስትገለባበጡ በቃ ጊዜያችን ነው ብለዋል። ስለዚህ ኦኬ ይውጣላችሁ በሚል አይነት ዝም ብሏችሁ አሳልፈዋል። አሁን ግን ይሄ ከባህልም ከስርዓትም ከሃይማኖትም እንደገና ነው ከኢትዮጵያ ህግም ያፈነገጠ ነገር ስታረጉ የኢትዮጵያ መንግስትስ የኢትዮጵያ ህዝብስ ምንድን ነው ማለት ያለበት? ምክንያቱም በኢትዮጵያ ህገ መንግስት መሰረት የግብረ ሶዶም አልተ አልተፈቀደም ወደፊትም ይፈቀደ አይመስለኝም። ስለዚህ የግብረ ሶዶም እንደ ፋሽን ሾው ስታሳዩ ምንድን ነው አሁን ይሄ አብይ አህመድ መንግስት የኮሪደር ልማት ለዚህ ነው ወይ የተሰራ? አሁን የጠረጠር ነው ጥርጣሪ ያለ አይደለም ይህንን ላይ ያካሄድ ነው የሰራው የሚባል ጥርጣሪውን እሁን አያረግም ወይ? አሁን የኢትዮጵያ መንግስት ምጠይቀው ነገር እነ ግብረ ሶዶሞች ራቆታቸውን ሆኖ ሲታዩ which በኢትዮጵያ ታሪክ ታይቶ ተሰምቶ አይታወቅም። እንደዚህ በድብቅ እንኳን ቢኖር እንኳን በድብቅ እንጂ በግልጽ ወጥተው እንዲህ በድፍረት ሲያደርጉ ለመጀመሪያ ጊዜ ነው እያየነውና መንግስት ምንድነው የሚወስደው እርምጃ? ለምንድን ነው እዛ ጠባቂዎች አሉ? የኮሪደር ልማት እንግዲህ የሚጠብቁ ሰዎች እንዳሉ ይነገራል። ምንድን ነው የሚባሉት? እንዲያውም ስም አላቸው። ይሄ ይሄ እንደዚህ ሲሆኑ ለምንድን ነው ዝም የተባለው? እንግዲህ በሕጉ መሰረት ነው የምጠይቀው። በሕጉ መሰረት አይፈቀድም፣ ኢትዮጵያ ውስጥ አልተፈቀደም። ግን የአንድ ጎሳ መፈንጫ መሆኑ ሳያንስ፣ የኮሪደር ልማት የአንድ ጎሳ መፈንጫ መሆኑ ሳያንስ፣ እንደገና ደግሞ አሁን እንደዚህ ጋጥ ወጥ የሆነ ነገር ሕገ ወጥ የሆነ ነገር በኢትዮጵያ ሕግ መሰረት በእግዚአብሔርም አፀያፊ የሆነ ነገር እንደ ፋሽን ሾው ሲታይ ህዝቡስ ለምንድን ነው ዝምስ ያለው? መንግስትስ ለምንድን ነው ምንም ያለው ነገር የለም። አሁን እየወጡ እንደዚህ እያሳዩ ነው። የሴት ልጅ ፓንት አርጎ ወጥቶ አሳይቶ ነው፣ የጡት ማሰያዣ አርጎ አሳይቶናል። እና ይሄ ወዴት እየሄደ ነው? እንደ አንድ ክርስቲያን እንደ አንድ ግብረ ሶዶ ተቃዋሚ እንደ አንድም ኢትዮጵያዊ ይሄ ሲሆን ዝም ማለት አለበት ወይ? እኔ አሁን ዝም ማለት ስላቃተኝ ነው የወጣሁት ማለት ነው። የኢትዮጵያ ህዝብስ ዝም ማለት አለበት ወይ ማለት ለሁሉም እኮ ስርዓት ሲኖረው ጥሩ ነው እንዴ! በጭንቅላታችሁ ቆማችሁ ፎቶ ስትነሱ እሺ አልን። አንዱ አንዱ ላይ ተደራርቦ እንዲያው በጣም አጸያፊ ነገር ስታረጉ ነበር። አሁን ስትደንሱ ወንድና ወንድ እንደ እንኮኮ ተደራርጎ ይሄ ምንድነው? እንደሄ እንደ ጦጣ ተደራርቦ ስትደንሱ ነበር አይደለ? አሁን እሱም ታይቶ ዝም ተባለ። ይሄ ላይ እግሩን ወገቡ ላይ ጠምጥሞ ሲደንስ ነበር። ማለት ጥጋባችሁን በልክ ብታደርጉ ጥሩ ነው። ለሰውም ለእግዚአብሔርም ለሚያይም ለሚሰማም በልክ ሲሆን ጥጋብ፣ ሁል ጊዜ በልክ ሲሆን ነው ጥሩ ምክንያቱም መውደቅም ስላለ ብዬ ነው። አሁን ይሄ ምክር አዘል ነው። ምክራቸው ያለው ማለት አሰለጣጠኑን ብትችሉበት ብታውቁበት የሚል ነው። እና እንደሱ ስትደንሱ ነበረ። እንግዲህ እዛ አካባቢ ያሉ ጠባቂ የተባሉ ሰዎች ምን እንደሚጠብቁ ጎሳ ለይተው ነው የሚጠብቁት ወይ ወይስ አንድ አይነት ቋንቋ የሚናገረውን ሶኬ ላንተ ተፈቅዷል። ሌላ አይነት ቋንቋ የሚናገረው አማርኛ ወይ ትግርኛ ወይ ወላይትኛ ወይ ሌላ ቋንቋ የሚናገረውን የውሃ መራጨት፣ አሁን ለምሳሌ ፏፏቴው ለአይን ነው። ግን እነዚህ ጎሳዎች ግን ሄደው ይራጩበታል፣ እንደፈለጉ ይገባሉ፣ ይወጣሉ። እዛ ላይ ግን ሌላ ቋንቋ ተናጋሪ ግን እዛ ያንን ክልክል ነው ይባላል። ማለቴ በጣም እንግራ ስለገባኝ ኮ ነው። መጨፈር መደነስ ከፈለክ ናይት ክለብ አለልህ። ክለብ ሄደህ መጨፈር ትችላለህ። ፎቶ ስትነሳ ስርዓት ይዘህ ነው የምትነሳው። አግባብ ስርዓት፣ ስነ ስርዓት አለ፣ የኢትዮጵያ ባህል አለ። ሽሽንሽም ንደ የሚባለው ኮኮ ሽኮኮ መነሳት ካማረህ ሜዳ አፈልገህ ወይም ደግሞ የሆነ ቦታ አፈልገህ። የፓብሊክ መናፈሻ ነው፣ የሰዎች የሚዝናኑበት ነው ስለዚህ ሌላው ሰው ስርዓት ይዞ ገለል ብሎ ተቀምጦ፣ እናንተ እንደ ጦጣ የምትተዛዘሉት ሰውንስ፣ የምታስፈራሩት ምንምስ ከኢትዮጵያዊነት ባህል ያፈነገጠ ነገር የምታሳዩት ጊዜያችን ነው በሚል ሰበብ ሄዳችሁ ሄዳችሁ እንደገና ጡስ ማስያዣ እና የሴት ማንት አድርጋችሁ አስፋልት ላይ መሸለል እስከዚህ ድረስ ያደረሳችሁ ማን ነው? እንዴ ሌላውን የኢትዮጵያን ሕዝብ ሰረሳችሁት እኮ። እኔ የሰቀለ ሕዝብ ያወርድሃል። መሬት ቀስ ብለህ ብትረቅጣት ነው ይሻል። መስርዓት ይኑራችሁ። ስለዚህ ሁሉን ነገር በአግባብ በስርዓት ስታደርጉት ጥሩ ነው። እንዴ አልበዛም? እንዲያውም እስከዚህ ደረጃ ድረስ እኔ በእውነት እንደዚህ ስለ ኮሪደር ልማት ተናግሬ አላቅም። ኦል ኦቨር አብይ ሐመድ መንግስት እየዘረጋ ያለው ስርዓት የኒው ወርልድ ሙቭመንት ስርዓት ነው የሚል ጠቅለል ያለ ነገር እንጂ ሰዎች የሄደው እዛ መላቅጥ ሲጠፋቸው የሚያደርጋቸውን ሲያሳጣቸው ኮሪደር ልማት ላይ ተናግሬ ያለቅም። በቃ እንግዲህ ታስረው የነበሩ ምናልባት የፈንጭ ውስጥ ይምጣላቸው የሚል አይነት አስተሳሰብ ስለነበረኝ ዝም ብዬ ብዙም አልተናገርኩም ስለ እሱ። አሁን ግን በዚህ ልክ ስትባልጉ የኢትዮጵያ ህዝብን ዝም ብሎ አያችሁም? ኦኬ። ኢትዮጵያ የሃይማኖት አገር ናት። የክርስቲያን፣ የሙስሊም፣ የጸሎት አገር ነው። የአንድ ጎሳ መፈንጫ አይደለም። ስለዚህ ስርዓት ይዛችሁ እንድትኖሩ የሚል ነው። የምታደርጉት ነገር ደስ ስለማይል ደስ አይልም፣ ደስ አይልም። ኢቨን እሱን እንኳን እንደሱ ላድርግ ብትሉ እኮ ስርዓት አለው። በጣም እንትናችን ላይ ወጣችሁ ጭንቅላታችን ላይ። ስለዚህ ስርዓት ይኖራችሁ ለማለት ፈልጌ። አይ ካልክ ስርዓት የሚያስይዝህ የኢትዮጵያ ህዝብ አለ ችግር የለም። ይህን ለማለት ነው የገባሁት። ዋና የገባሁበት አላማ የአብይ አህመድ መንግስት ለጌታቸው ስልጣን ሰጥቶታል። እንኳን ሰጥ ጌታቸው ፖለቲካ ይሰራል ብዬ ተስፋ አርጋለሁ። አሁን አብይ በፖለቲካ እየሰራ